ወይ በላ ወይ አስበላ ወንድምየው ጉዳ ፈላ በሚለው ቅመማ ከች ብላለች። ዛሬ እንግዲህ ከአዲስ አበባ በአዲስ ነገር ተከስታለናለች፣ ከወንድሟ ሙቤ ጋር። ሙቤም ደግሞ የልብ አዋቂ ነው። ከዚ በፊት ሀይሚን ሰምታችኋት ከሆነ ቡታጅራ ላይ የወፈርኩትን አዲስ አበባ እንዳልቀንስ ብላ ስጋት ይዟት ነበረ። በርገር በደርዘን ገዝቶ ነው የጠበቃት፣ ነገር ግን ሊያስበላት አልቻለም። ወይ ያሰቃያት፣ ጨጓራዋን ላጣትኝ አይገልጸውም። ቢሆንም ግን የናፍቆት ነው ቤተሰቦች። ያው ሙቤ ከዚህ በፊት እንደዚህ አይነት ነገሮችን ያሳልፉ ነበር። በመሃል ደግሞ በጣም ተጠፋፍተው ነበር እና። አሁን የናፍቆቱን ሊጋብዛት ደርድሮ ደርድሮ ከዛ ደግሞ ልብላ ስትል አላስበላ አላትኝ። በነገራችን ላይ በወንድምና በህት መካከል የሚፈጠር ነገር ነው። ሀይሜ ደግሞ እንደምታውቋትኝ የወንድሞቿ ቀብራራ፣ የአባቷ ቀበጥ፣ የቡራ ቅምጥል ናት። እውነት ለመናገር እንደ ሀይሜ ጌን የታደላለት ማለት በወንዶች እየተከበበች ናት። በጣም ብዙ ወንድሞች አሏት። በጣም የሚወዳት የሚሳሳላት አባት እንደዚሁም ፍቅረኛ አላትኝ። በነገራችን ላይ እኛ ሴቶች ማለት ነው ከጎናችን የሆነ አለን

ወንድምም የሆነ ጋሻ መከታ የሚሆን አባትም ሆን ወንድም ብቻ የሆነ የሆነ ሰንበዴ ያስፈልገናል። እንወዳለን፣ ሁላ እንኮራለን። የኔ ጥብር ነው ምለው፣ በጣም የምጠብረው የምሬ ነው የምላቸው፣ በጣም የምኮራው እና ሀይምዬ እንግዲህ፣ እንደምታዩት ዛሬ ያው አዲስ አበባ መጥተዋል። እንደምታውቁት ከቦታጅራ አዲስ አበባ ላይ መጥተዋል። እኔ ግን እንደ እኔ ቦታጅራ ቢቆዩ ደስ ይለኛል። ለምን እዛ አንደኛ ሰላም አለ። ሀይምም ትናንትና ተናግራለ፣ ቪዲዮ አልሰራውበትም እንጂ እዚህ እኔ ምንም እየተጨነኩም አይደለም አላስብም ሁላ ሰራ። ለዛም ነው የወፈርኩት መወፈር ሚስጥር ብላ ተናግራለች። እና ለዛም ነው ቡታጅራ ላይ ቢቆዩ ደስ ይለኛል የምለውኝ አንደኛ እዛ ያው ቤተሰብ አላጠገባቸው፣ ሲቀጥል ደግሞ እንዳለችው ሀይሚዬ ጭንቀትም የለም ሀሳብም የለም ብቻ በአጠቃላይ መጥተዋል አዲስ አበባ። አዲስ አበባ ላይ ሲመጡ ደግሞ ሙቤ ለሀይሚዬ የሚገርም በርገር ደርዘን በሉትኝ ሁሉ በርገር ምን እንደሚያደርግ አላውቅም። ልክ እንደ ድሯቸው ማለት ነው እና በጣም እየቀለደባት እየተጫወቱ ነበር። ሳያቸው እንዴት ደስ እንዳለኝ ማለት የድሮ ፍቅራቸው የድሮ አንድነታቸው ማንነታቸው ሲመለስ ሳይ ወይ ወይኔ በጣም ነው ደስ ያለኝ ከምታስቡት በላይ። ግን ቡራ ድረስ የምትሉ ትኖሩ ይሆናል እና ቡራ ያው ቤቱ ረፍት እያደረገ ይመስለኛል። ሙባ ነው ቀደም ብሎ ሀይሚዬን ይዟት ወደ በርገር ቦታ የሄደውኛ ና ለማንም ሀይሚዬን ተንከባከቡልን ልክ እንደ ቦታ ጅራው በቃ አላደለ ሰላም ሆና እንዲያውም የበለጠ እንድትወፍር እንጂ እንድቀንስ አንፈልግም። በእርግጥ አዲስ አበባ ሲመጡ የሆነ የሚጠብቃቸው ነገር ያለ ያለን የሚመስለኝን የምሬን ብላችሁ ማለት የሆነ ችግር የሆነ ብቻ ሆነ ሆነ እኔ ብቻ ሳልሆን ብዙዎቻችሁ ይሄ ሀሳብ ወይንም ደግሞ ይሄ ነገር ፊል አድርጋችኋል ብዬ አስባለሁኛ ና ቦታ ጅና ላይ በቃ ምርጥዬ ማለት የቡራ ወንድሞች ራሱ እንደ ጋሻ እንደመከታ መከታ ሆነው ከሀይሚ ጎን ሲቆሙ ደስ አይልም? ማለት ብዙ ጊዜ ሴት ናት ተጎጂዋ፣ ታውቃላችሁ። በፍቅር ሊሆን ይችላል በሆነ ቶሎ ትሰበራለች እና ያ ነገር እንዳይሆን ወንድሞቹ ራሱ ለብራንክ እንኳን ብላ ሀይሚዬ እንደዚህ እንኳ ቡራ እርጎኛ ስትል ከጎኗ እንደ ጋሻ እንደመከታ ቆመው ቡራን የሚቆጡት ነገር ደስ አይልም። ቤተሰብ እና ለማን ነው እኔ ውስ ያው ቡራም ተንከባከባት። ሀይሚ መቀነስ የለባትም መጨመር እንጂ መቀነስ የለባትም። ሀይሚዬ ምራሽን ጠብቂ በሚለው ቤተሰቦች በሌላ ቪዲዮ እንገናኛለን። ለዚህ ጋ ይበቃኛ አበባይ